ቦንጋ ዩኒቨርሲቲ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የ12ተኛ ክፍል መልቀቂያ ፈተና ወስደው የተሻለ ውጤት ላስመዘገቡ ተማሪዎች እውቅና የመስጠት የዩኒቨርሲቲውን ማህበረሰብ ሬዲዮ እንዲሁም የአረጋውያንን እንክብካቤ ማዕከል ሥራ አስጀምረዋል። በዚሁ ፕሮግራም ላይ የተገኙት የየዞኑ የትምህርት መምሪያ ኃላፊዎች ዩኒቨርሲቲው ከመማር ማስተማሩ ስራ በተጨማሪ በማህበረሰብ አቀፍ ስራ አርዓያነት ያለው ተግባር እየከወነ እንዳለ አንስተዋል። በዚህ ቦታ ላይ ያየነው ትልቅ ታሪክ ነው። ትልቅ ልምድ ለሁላችንም ማድረግ ያለብን በተጨባጭ ልምድ ተች የሆነ ተግባር ፈጽሞ ነው። ዛሬ በተለየ ሁኔታ የተገኘ ነው። በተጨማሪም ዩኒቨርሲቲው ወቅታዊ መረጃዎችን እንዲሁም የሚሰሩ ተግባራትን ለማህበረሰቡ ተደራሽ ለማድረግ ዘመናዊ ስቱዲዮ ገንብቶ የኤፍኤም ራዲዮ ስርጭት መጀመሩ አበረታች መሆኑንም ኃላፊዎቹ አንስተዋል። የማህበረሰብ የሬዲዮ ጣቢያ ከፍቶ አጠቃላይ ዩኒቨርሲቲው ምን እየሰራ ነው፣ በአካባቢ ያሉ ለአካባቢ የሚጠቅም መረጃዎችን በትምህርት ዘርፉ፣ በተለያዩ ስራዎች ማህበረሰቡ ተደራሽ በሜዳ ለማድረግ በቴክኖሎጂ ለማድረግ እየሰራው ያለው ስራ እንደ ሀገርም እንደ ክልልም አሁን መንግስታችን እየሰራው ያለው የዲጂታል ቴክኖሎጂ ውስጥ እየገባ ስለሆነ በእውነት በጣም የሚበረታታና የሚጠቀፍ የሚደገፍ አሰብ መሆኑን አይተናል። መረጃ ተደራሽ ከማድረግ አንፃር ከኤፍኤም ጋር ተያይዞ ወቅታዊ መረጃዎችን ለህዝብ ተደራሽ ከማድረግ አንፃር ቦንጋ ዩኒቨርሲቲ የጀመራቸው ነገሮች ህዝቡ በቅርበት ዩኒቨርሲቲ ውስጥ የሚሰጡ አገልግሎቶችን ህብረተሰባችም ጭምር እንዲያገኝ የተደረገው ነገር ትልቅ ስራ ነው። የሁለተኛ ደረጃ ተማሪዎች ውጤት እንዲሻሻል ድጋፍ ከማድረግ በተጨማሪ የተሻለ ውጤት ያስመዘገቡ ተማሪዎችን እውቅና የመስጠቱ ተግባር ለሌሎች ተማሪዎች መነሳሳትን የሚፈጥር መሆኑን በመግለጽ ለዚህም ዩኒቨርሲቲውን አመስግነዋል። እንደ ከዚህ ቀደሙ ተማሪዎችን ለማበረታታት የተደረገውን አጠቃላይ ድጋፍ አስከትለዋል። ዛሬ ላይ ተማሪዎች ወደፊት ዕጣ ፈንታቸውን እንዲወስኑ ለትምህርት አጋዥ የሆኑ ድጋፎችን የማድረግ ጉዳይ እየቀጠለ እንደመጣ ያው ዛሬም አይተናል። በሌሎች ዘርፎችን ተግባራትን እያስቀጠለ እየደገፈ ያለ ዩኒቨርሲቲ ነው። እንደየደረጃው ልጆቹን ማበረታታት ነገ ሀገር የሚረከቡ ስንደክም ደግሞ ይህን ሀገር የሚያስቀጥሉ ይህን ዩኒቨርሲቲ የሚያስቀጥሉ ይህን አካባቢ የሚያስቀጥሉ ልጆችን በህዝብ ፊት፣ በአባቶች ፊት፣ በምሁራን ፊት አበራትቶ አላፊያን ሰጥቶ መሸኘትን የመሰለ ትልቅ ተግባር የለም። ቦንጋ ዩኒቨርሲቲ አሁን ብቻ ሳይሆን ባለፈው ሁለትና ሶስት ዓመት ባለፈው ተመሳሳይ ዓመት መጥቻለሁ። የዞናችን አጠቃላይ በክልል ውስጥ ያሉ ስድስቱ ዞኖችም እንደዚሁ ሲያበረታታ ነው የነበረው። ዘንድሮም አጠናክሮ ነው የቀጠለው። ይሄ ለተሰጠው ድጋፍ ለተሰጠው ማበረታቻ በሸካ ዞን ሕዝብ ስም እጅግ ላመሰግን እወዳለሁ። በተጨማሪም የሀገር ባለውለታ የሆኑ አረጋውያንን በአንድ ማዕከል እንክብካቤ እንዲያገኙ የማድረጉ ስራ የሚበረታታ መሆኑን አንስተዋል። ሰውን መርዳት ሰውኛ አስተሳሰብ ስለሆነ ይሄ ከፈጣሪም ዘንድ ከመንግስትም ዘንድ ከማህበረሰቡም ዘንድ ትልቅ ስራ ነው። ዩኒቨርስቲ የሰራው ይሄ ዩኒቨርስቲ እየሰራ ያለው ሌሎች ዩኒቨርሲቲ ጋም ያሉ ነገሮች ተጠናክሮ ቀጣይ ቅንጅታችንም ተጠናክሮ የተጀመረው ነገር መስፋት አለበት መልካም ነገር ነው ያየ ነው የዩኒቨርሲቲው ፕሬዝደንት ዶክተር ደገላ ኤርገነው እነኚህ ተግባራት በቀደሙት የዩኒቨርሲቲው አመራሮች የተከወኑ መሆናቸውን ገልጸው የተጀመሩ ስራዎችን ለማስቀጠል ይሰራል ብለዋል።